የአማራ፣ ትግራይና አፋር ክልሎችን የሚያስተሳስረው የወልዲያ ሃራ ገበያ መቀሌ የባቡር ፕሮጀክት 216 ኪሎ ሜትር ርዝመት ያለው ነው። ግንባታው ከተጀመረ ከአንድ አመት ተኩል በላይ ጊዜን ያስቆጠረው ይህ ፕሮጀክት የአፈር ቆረጣ፣ የኮንክሪት ሙሊት፣ የዋሻ ቁፋሮ ስራ፣ የድልድዮችና የውሃ ማፋሰሻዎች ግንባታ ሲከናወንበት ቆይቷል። በዚህ ፕሮጀክት ከሚገነቡ 75 ድልድዮች መካከል ከግማሽ በላይ የሚሆኑት ሙሉ ለሙሉ የተጠናቀቁ ሲሆን የ179 ውሃ ማፋሰሻዎች ግንባታም ተጠናቋል። እንዲሁም በዚህ የባቡር መስመር ለመ ለግንባታ ከታቀዱ ስምንት ዋሻዎች መካከል አምስቱ በግንባታ ላይ ናቸው። በመቀሌ ወልድያ ሃራ ገበያ የባቡር ፕሮጀክት ከሚገነቡ ዋሻዎች መካከል ረጅሙና ሶስት ነጥብ ስድስት ስድስት ኪሎ ሜትር እርዝመት ያለው ይህ ዋሻ በትግራይ ክልል የማይጨልፎ አካባቢ የሚገኝ ነው። በአጠቃላይ በፕሮጀክቱ የግንባታ ሂደት ላይም ወሳኝ ምዕራፍ ነው የተባለለት እዚህ ዋሻ ቁፋሮ ስራም ታዲያ ከሀምሳ በመቶ በላይ ተጠናቋል። ይህ ዋሻ በሀገራችን ውስጥ ካሉ በመንገድም ዘርፍ ይሁን በባቡር በርዝመቱ አንደኛ የሆነ ዋሻ ማለት ነው። ትልቅ የሆነ ዋሻ ነው። የፕሮጀክቱ ክሪቲካል ፋዝ ማለት የዚህ ዋሻ በፍጥነት መሄድ የፕሮጀክቱን ስኬጁል በተያዘለት ጊዜ እንዲጠናቀቅ ያደርጋል ማለት ነው። ስለዚህ ትልቁ ምዕራፍ የሚይዘው ስራ ዋለው እዚያ ጋ። የዚህ ዋሻ ቁፋሮ ስራም በሰባት ወር ጊዜ ውስጥ ይጠናቀቃል ተብሏል። በዚህ ዋሻ የቁፋሮ ስራ ከጀመርን 16 ወራቶች አልፈዋል። እስካሁን ድረስም 2160 ሜትር ያህል ቁፋሮ አካሂደናል በሚቀጥሉት ሰባት ወራትም ሙሉ ለሙሉ የዋሻውን ቁፋሮ ስራ እናጠናቅቃለን። ሲሲሲሲሲ በተባለ የቻይና ኩባንያ እየተገነባ ያለው የመቀሌ ወልድያ ሃራ ገበያ የባቡር ፕሮጀክትን ለማጠናቀቅ የአርባ ሁለት ወራት የጊዜ ገደብ የተያዘ ሲሆን አሁን ላይ ግንባታው አርባ ሶስት በመቶ ደርሷል። በቀጣይ ሀዲዴ ማንጠፍና የቀሪዎቹን ሶስቱ ዋሻዎች ቁፋሮ ስራ ለማስጀመርም ዝግጅት እየተደረገ ነው። በዚህ የወር መጨረሻ አርባ ሶስት ፐርሰንት ደርሰዋል። እና ፕሮግረሱ በያዝነው እቅድ እንደሚፈጸም ተስፋለን። በዛም በእቅዳችን መሰረት እየተጓዝን ያለው የሀዲድ የማንጠፍ ስራው እንግዲህ በቅርቡ በዚህ ሶስት ሁለት ወራት እሱም እንጀምራለን ብለን እናስባለን። በሀገሪቱ በአሁኑ ወቅት አገልግሎት እየሰጡ የሚገኙ የባቡር መስመሮችን ጨምሮ በሁለተኛው የእድገትና ትራንስፎርሜሽን እቅድ ማጠናቀቂያ የአምስት ሺህ ኪሎ ሜትር የባቡር መስመር ዝርጋታ ይከናወናል ተብሎ ይጠበቃል። ለኢቢሲ ዘገባ ፌቨን ተሾመ ከመቀለ